ሰላም ጤና ይስጥልን። ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን፣ እንዴት አላችሁ? እንዴት ቆያችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። ወደ መረጃዎቻችን ነው በቀጥታ የማመራው። እንግዲህ የኦርቶዶክሳውያን አንድ መረጃ ለእናንተ ለማቅረብ እወዳለው። መረጃ ጉልበት እንዲኖረው አድርጉልኝ። ምንድን ነው አሁን አሁን ይሄ ነው ብሎ መናገር እስኪ ከብደን እየደረስን እንገኛለን። ከሰሞኑ አንድ ሰው ጣዖት የሚያመልኩ ጣዖት ይሄን ጣዖት እያመለኩ ይሄን ይሄኛው ለዚህ ጣዖት እየሰገሩ እያለ ቅዱሳን ስዕላትን ሲቀድ ነበር። እንደ ጀብድ ይቆጥሮት የቅድስት ድንግል ማርያምን የመልአኩ ቅዱስ ገብርኤልን፣ ሌሎች ቅዱሳን ስዕላትን እየቀደደ ተመለከት። አሁን ኦርቶዶክስን መናገር፣ ነዋያተ ቅዱሳትን ማቃጠል፣ መርገጥ፣ ቅዱሳን ስዕላት ላይ መሳለቅ ጀብድ ሆኗል። ጀብድ! ማንም እየተነሳ ቋንቋ እንኳን መናገር ማይችለውም እየተነሳ ከዛ አስከፍቻለሁ ይቅርታ ይላል። ይቀድና ያሳምሙንና ስላስከፋችሁ ይቅርታ ይላል። የዚች ቤተ ክርስቲያን መከራ በስቷል። እጅግ እጅግ በጣም ተደፍረናል። ለዚህ ደግሞ ጥያቄው አንደኛው አባቶቻችን ናቸው አባቶቻችን ናቸው። ምክንያቱም እንደው ብጽ ቅዱስ ፓትሪያሊኩ በረከታቸው ደደብንሳቸው በሲኖዶሱ መግቢያ መግለጫ ላይ ተናግረዋል። ጳጳሳቱ አስረግጠው በዚህ ላይ ከመወያየት ይልቅ በጀቱ፣ ፐርሰንቱ፣ ምናምኑ የሚያስጨንቃቸው እኔ በየቤተ ክርስቲያን አካባቢ ያሉት ደግሞ አብዛኛው በቃ ህንጻ የሚሰራው ህንፃ የሚያሳስባቸው የሚጠፋው ምዕመን አያሳስባቸው። ምን ደፈረው ድፍረት አያሳዝናቸው። ምዕመኑ ይጨዋል፣ ይታሰራል ና አሁንም እንዲህ አድርገውናል። ቅዱሳን ስዕላትን ቀደውብናል ቤተ ክርስቲያንን ነው የቀደዱት የደፈሩት ቤተ ክርስቲያን ነው ንቀውናል እኛ ምእመናን ከሰሞኑ ብዙ ጊዜ እንዲህ አይነት ቪዲዮ ላለመስራት ስታገል ነበር ከራሴ ጋር ቪዲዮን እንከታተል ስምሪት የተሰጣቸው የከተማዎቹ ስዕለ አድህኖን በመቅደድ ንዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ እያረፈ ያለን፣ ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ፣ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተ ክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ፣ ከሞትን በኋላ ታሪክ እንዲረሳን የተፈረደብንን ይህ ከበስተላይ የምትመለከቱት የሻሸመኔው ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሀውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳ ተጨክኖ የሚደከመው በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተ እርስ በርስ እጅ ለእጅ ተያይዘ ሃይማኖትን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕለ አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የሚል ደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም እደግመዋለሁ ግደሉ አይደለም አጥፎ አይደለም፣ ነገር ግን አስተማሪ የሆነ እርምጃ እሚወስድልን ስለሌለ እኛው ባለማተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ በጌታ ኦርቶዶክሳዊ ባለማህተብ የሊቀ መልአኩ የቅዱስ ገብርኤል ወዳጅ ኮን ይህንም ቪዲዮ ግድ የለህም ለራሴ ጥቅም አይደለም። ኮፒሊንክና ሊንክ ሪፖስት ሼር አድርገ ለሚመለከቱ አካል አድርስልኝ። ይህ ግለሰብ በቁጥጥር ስር ውሎ ለህግ መቅረብ ለፍርድ መቅረብ አለበት። ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለውም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው። በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል። የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕለ አድህኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም። ሕግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን፣ እንደነዚህ አይነት ሰዎችን አስተማሪ ቅጣት እንድንሰጣቸው እኛ ባለ ማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ሕጋዊ ትላልቅ ስልጣን ላይ ያላችሁ፣ ስለ ሀገር ሰላም የምትጨነቁ፣ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትንን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በሕግ እንዲጠየቁልን አድርጉልን። ካላደረጋችሁ ግን ምንም ማድረግ አልችልም። ቅዱሳንን ሰማዕታትን ቤተ ክርስቲያንን እየነካ ዝም ብዬ እማይበትም እምታገስበትም ዘመን ላይ አይደለው። እሺ፣ አያችሁ፣ እያያችሁ ነው። ይሄ ላይታችኋል። ጌጆን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ግዲሆን ሲያመልኩ የነበረውን ጣዖት ምናለ አፈረሰ ይህ? ልዩ በጌታ በኢየሱስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በነገራችን ላይ ይሄ እንደዚህ ቅዱሳንን ስዕላትን መቅደድ ቻሌንጅ እያደረጋችሁ የምትቀጥሉ ጴንቲዎች በጣም ነው ማዝ ነው። እኔ የሚገርመኝ ነገር የፕሮቴስታንት ሃይማኖት መሪ የለውም ወይ? እስከ ዛሬ ድረስ ያለ መሪ ነው ወይ? የሚቀጥለው ፕሮቴስታንት መሪዎች ካሏችሁ ለምንድን እንደነዚህ አይነት ሰዎችን እማታስቆቡት? አባቶች በተደጋጋሚ ሐሳብ ስትሰጡ ሰምቼ ያውቃለሁ። ምን አይነት ሐሳብ ነው ስትሰጡ የሰማሁት? የቤተ ክርስቲያንን ንብረት የሚጠቀሙትን በሕግ እንጠይቃለን፣ ቅዱሳን ስዕላትን የሚቀዱትን በሕግ እንጠይቃለን እያላችሁ ብዙ ጊዜ እሰማለሁ። አንዲት እህት ቅዱሳን ስዕላትን ቀዳ በአዲስ አበባ ፖሊስ ቁጥጥር ስር እንደዋለች ሰምተናል። ምን ደረሰ? ፍርዱስ ምን ደረሰ? ምን የሚለውን ነገር አናውቅም። መያዙንም ደግሞ ያሳወቀን ደግሞ የአዲስ አበባ ፖሊስ ኮሚሽን የነገረን የቤተ ክርስቲያን የህግ አካላቶች። የልጅቷ መታሰር ምን ላይ እንደደረሰና ምን ላይ እንደመጣ አናውቅ። ልክ እንደዚሁ ይህ ሰው ነብይ ነው፣ የራሱ ቸርችን የሚያስተዳድር ነው ፕሮቴስታንት እውነት መሪ ካለው የዚህን ሰውዬ የአገልግሎት ላይሰንስ ሊቀበለው ይገባል። ለምን ቢባል በዚች በሉዓላዊት ሀገር ላይ ስንኖር አንድ ሃይማኖት ከአንድ ሃይማኖት ጋር ተግባብቶና ተስማምቶ ነው መኖር ያለበት፣ አንዱ አንዱን አክብሮ፣ አንዱ አንዱን አክብሮ ነው። ለምን ቢባል በመናናቅ በትችት በስድብ ልናረመው የምንችለው ነገር አይደለም። ለምን ኢትዮጵያ የምትባል አገር ላይ እስከኖርን ድረስ ማለት ነው። ይህንን ሰው በህግ ይጠይቀው ብዬ የምናገረው የኢትዮጵያ ኦርቶዶክስ ተዋህዶ የህግ አካላቶች ወይም ደግሞ የኢትዮጵያ የህግ አካላቶች ፖሊስ፣ ፌዴራል ፖሊስ ብቻ ሳይሆን የፕሮቴስታንት የህግ አካላቶችና የፕሮቴስታንት መሪዎችም ሃይማኖታችሁን እንደማይወክል በግልጽ አንዱ አንዱን አክብሮ አንዱ አንዱን አክብሮ የሚቀጥልባት ሀገር ስለሆነች ይህንን ሰው በህግ ልትጠይቁልን ይገባል። የሃይማኖትስ ተቋም ይህንን ሰው በህግ ጠይቁልን። ፍትህ ፍትህ ፍትህ ሁልጊዜ ለምትገፋ ኦርቶዶክስ ተዋህዶ። ነገር ግን ለማጠፋዋ ክርስቶስ ኢየሱስ ላቆማት መሠረቷ ልሆንላት ለኦርቶዶክስ ተዋህዶ ላለው እግዚአብሔር አምላክ ኦርቶዶክስን ይባርክ። እግዚአብሔር አምላክ ከኦርቶዶክስ ጋር ለዘላለም ጸንቶ ይኑር። አሜን። እያያችሁ ነው ይሄ ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ግዲሆን ሲያመልኩ የነበረውን ጣዖት ምናለ አፈረሰ ይሄ ልዩ፣ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት። ቆይ ግን ማንም እየተነሳ እዚች ቤተ ክርስቲያን ላይ ነው እንደፈለገ የሚሆነው? የዚችን ቤተ ክርስቲያን መገልገያ የሆነውን ሲያንቋሽሽ ሲቀድ የሚውለው ማንም እየተነሳ እንደፈለገ የሚሆንበት ምክንያት ግን ምንድን ነው? ይቺ ቤተክርስቲያን ዝምታን ስለመረጠች ነው። ዝም ስላለች ነው። እኛ ምድራዊ ህግ፣ ምድራዊ ፍትህን አንጠይቅም። ሰማያዊ ፍትህ ግን ክርስቶስ ይሰጠናል። የቀደርከው ቅዱስ ገብርኤል ዝም እንደማይል አልጠራጠርም። የዋጋህን የእጅን ታገኛለን። እባካችሁ እየተነሳችሁ ይቺን ሀገርን ያቆየች ይቺን ቤተክርስቲያን የምትጠቀምበትን ነገር አትነካኩ፣ አትንኩ። በቃ አይገባችሁም። ሚስጥር ነው። የቅዱስ ገብርኤል የቅዱሳ ስዕላቶቻችን ነገር ምስጢር ነው። ለእናንተ አይገባችሁም፣ ለእናንተ አይገለጥላችሁም። አማኝ ለሆኑት ላመኑት ነው የሚገባችሁ። በቃ ያመኑት አክብረውት አምነውት እየኖሩ ነው። ተዉ። እዚህ እንደዚህ አምሮብን ሳለ ደግሞ በሌላም ቦታ ደግሞ ምእመናን ይፈናቀላሉ፣ ይገደላሉ፣ ቤተ ክርስቲያን ይቃጠላል። ያን ወንዝ ተሻገር ብፁዕ አቡነ አብርሃም ብፁዕ አቡነ ጴጥሮስ ስለሆኑ ያው እግዚአብሔር ከፈቀደው አሻገሩ ደግሞ እነዚህ ተቀብለው፣ አዎ እና ዛሬ ሞት እየረገጣችሁ ነው የመጣችሁ በእውነት ሞት እኮ ነው የሚረገጠው። ከአንዱ ወደ አንዱ መሄድ አይቻልም። ከድሞ ደግሞ የበለጠ የበለጠ ነው የሚሆነው፣ እርግጠኛ ነኝ እኔ እንደ ብሩ ነፍሳትም እንዲያው በዝተው ብናይ እንደ ብሩ አሳ ሚሊዮን አርባ ሚሊዮን ብር ነው የምንል። ግን እሱም እንዳለ ነው፣ ጥሩ ነው። ግን አሁን ማይገጣጠም ሁለቱ ነው፣ ወንጌልና ብር አብሮ የማይሄድ ስለሆነ ነገሩ በጣም አስቸገር። ዛሬ እግዚአብሔር ከእኛ ጋር ባይሆን ኑሮ እንደ ሟርተኞቹ ምን እናደረግ ነበር? ወንጌልንም ደግሞ በጥራት ምንም ያስፈራለን። ወንጌል እኮ ሰላም ነው፣ ተፋቀሩ ነው፣ አንዱኑ ነው፣ ለድሃ እርዱ ነው፣ አብራችሁ ኑሩ ይህ ምንም ያስፈራለ። ሰዎች ሌላ እያወሩ ይኖሩ ይል እንደው ሞት እንዲቆም ጦርነት እንዲቆም እሱ በቃ ይዟቸው ያስፈራሙ። ማንም እኮ መቆሙን ሰው የሆነ ሰው አይጠላም ጋኔን ካልሆነ። ብፁህ አቡነ ማርቆስ ለወንጌል ጊዜ መስጠት እንደሚገባ ደጋግመው አጥብቀው ተናገሩ። ቤተ ክርስቲያን መጀመሪያ የመዳን ወንጌል ላይ ትኩረት ብትሰጥ ኖሮ ይህ ሁሉ መከራናና ፈተና በሀገራችን ላይ ባልተፈጠረ ነበር ብለዋል። ባለፈውም ቢሆን አቡነ ማርቆስ የተናገሩት ይህንኑ እውነት ነው። አብዛኛው ሰው ድጓን ለማጣጣል አድርገው እንደተናገሩ አስመስሎ ሲወርድባቸው ነበር እንጂ ሰው ወንጌልን ካልተማረ መሰረታዊ የክርስትና እውቀት ከሌለው ዘመረ አልዘመረ ትርፍ የለውም። ወይ ስርዓቱን ያበላሻል፣ ወይ ያለ ስነ ምግባር ያገለግላል፣ ወይ ደግሞ ዶግማውን ይጥሳል። ከመዝሙሩ በፊት ትምህርት መቅደም አለበት። ያለ እውቀት የሚያገለግል፣ የሚቀድስ፣ የሚያጠምቅ፣ የሚያቆርብ ካህን መኖር የለበትም። በአንድ እግሩ ቆሞ እንኳን ቢጸልይ ያለ እውቀት ከሆነ የሚኖረው በስተመጨረሻ የስህተት ትምህርት ውስጥ ሊገባ ይችላል። ልክ ቆብ ደፍተው ሻሽ ጠምጥመው እንደሚያጭበረብሩት የፕሮቴስታንት መርጌቶች ማለት ነው። እነዚህ ሐሰተኞች ቀድሞ ስለ ኦርቶዶክስ ክርስትና የዶግማና የሥርዓት ትምህርት እውቀት የላቸውም ነበር። ነገር ግን የተወሰነ ቀን መናፍቃን ከገድልና ድርሳን አንዳንድ ነገሮችን እያወጡ አሰልጥነው ይልኳቸዋል። ከዛ ኦርቶዶክስን ሲሳደቡ ይውላሉ። የብፁዕነታቸውን መልእክት አተኩረን አድምጥ። እዚህ እንደዚህ አምሮብን ሳለ ደግሞ በሌላም ቦታ ደግሞ ምእመናን ፈናቀላሉ፣ ይገደላሉ፣ ቤተ ክርስቲያን ይቃጠላል። ይሄ እንግዲህ ያው መጠንከር አለብን ነው። አዎ እስከ ዓለም ፍጻሜ አልለይም ነው ያለ። የአንድ ዘመን አይደለም፣ የቤተ ክርስቲያን ጉዞ የአንድ ዘመን አይደለም። ያ ባይሆን ኑሮ ዛሬ እግዚአብሔር ከእኛ ጋር ባይሆን ኑሮ እንደ ሟርተኞቹ ምን እናደርግ ነበር፣ በእውነቱ እንደሚወራው ማለት ነው። ግን ቤተ ክርስቲያኒቱ በመስቀል ላይ ስላለ መስቀል ስለተሰበከባት፣ ቅዱስ ጴጥሮስ ጥዩቀ እንከ ያእምሩ ኩሉ ቤተ እስራኤል ነ ያለ መላው ቤተ እስራኤል ይህን ይወቅ። እግዚአ ወመሲሕ ረስዮ እግዚአብሔር ለውእቱ ኢየሱስ ለአንትሙ ሰቀልክምወ እናንተ ሰቅላችሁ የገደላችሁት ኢየሱስን አዎ አስነሳው። ሰቅላችሁ የገ- የዚህ ጊዜ ነው ልባችሁ የተነካ። አሁን እኛ አልሰበክልን ያለ እውነቱን ወደ ጎን እየተውን ለሰው ይመቻል የሚለውን ስለምንሰብክ ነው እንጂ፣ ሰቅላችሁ የገደላችሁት ነው። ዛሬም እንዲህ ነው መስበክ የሚሰቀሉትን ሰቃዮችን

ትንሽ ዝቅ ብሎ ከአንድ ብሎክ በላይ ውሃ ወዴት እንደሚሄድ እኮ ነው ችግሩ እንጂ ሲኖዶስ መቼ አረፈ። ይህን የመሰናችሁትን ሁሉ እኳ አሰራ፣ ግን እዚህ ወደ ጠቅላይ ቤተ ክህነት ሲደርስ ወዴት እንደሚሰርግ አይታወቅም። እና በእውነት ልዩ እኮ ነው አሁን ውበቱ ድምቀቱ፣ በጣም ትናንት እንደተናገሩት እዚህ ላይ የመሰለ እንደው ጡረታ የወጣው መኪና ላይን አይመችም ነበር። አሁን ይህም ውልጭ ብሎ እንዲህ ሲታይ በእውነቱ አቡነ ሳዊሮስንም አመስግኑልን። አዎ አቡነ ዲዮስቆሮስንም፣ ሁለቱ አንድ ናቸው። ሁለቱ አንድ ካልሆኑ የልመና በሬ ነው የሚሆነው። አዎ ሁለቱ አንድ ቢሆኑ ነው ያን ወንዝ የተሻገር ብፁዕ አቡነ አብርሃም ብፁዕ አቡነ ጴጥሮስ አንድ ስለሆኑ ያው እግዚአብሔር እስከፈቀደው አሻገሩ፣ ደግሞ እነዚህ ተቀብለው። አዎ እና በእውነት እንግዲህ እንዲህ እግዚአብሔር እኛ ጋር እየሆነ እሱ የሰጠንን መመሪያ ወንጌልንም ደግሞ በጥራት ምንም ያስፈራለ። ወንጌል እኮ ሰላም ነው፣ ተፋቀሩ ነው፣ አንዱኑ ነው፣ ለድሃ እርዱ ነው፣ አብራችሁ ኑሩ ነው። ይህ ምንም ያስፈራለ። ሰዎች ሌላ እያወሩ ይኖሩ የለ ሌላ እየወሩ ሚያን ለያይ ከዚያም አልፎ ደግሞ እየተጋደሉ ይኖሩ እና ይሄ ምን ያስጠላል። እና በጣም ደስ የሚል ነው እንግዲህ ያው ሌላም መግለጫ ሆነ አሁን የምናገረው ወንጌል እንስበክ ነው ወንጌል እንስበክ። አዎ ወንጌል ወህቡረ ይጸመዱ ትምህርተ ሐዋርያት ነው የሚል ትምህርተ ሐዋርያት አናበን ከሐዋርያት የሐዋርያትን ትምህርት ያመኑት ሁሉ አዎ፣ ጽሙድ ሆነው በየሥራ ድርሻቸው ወይም ደግሞ በሳይናበብ ከሆነ ለሊቃውንቱ ነው። ትምህርተ ሐዋርያት ካልን ሐዋርያት በማስተማር አዎ፣ ተግተው ደከመን ታከ ሌላውን ለሕዝቡ ሰጥተው እኛ ሌላው ውስጥ አንገባም፣ ወንጌል ነው የምንሰብክ ብለው ወንጌል ይሰብኩ ነበረ ነው እሚል እና በወንጌል ነው ሁሉ ክብር የመጣው። እግዚአብሔር እየረዳቸው ነው። ያለ እግዚአብሔር ባይረዳን እስቲ እንዲዋስቡት። ዛሬ ሞት እየረገጣችሁ ነው የመጣችሁ። በእውነት ሞት እኮ ነው የሚረገጠው። ከአንዱ ወደ አንዱ መሄድ አይቻልም እና ይሄ የእግዚአብሔር እርዳታ ነው። ወቃሮ ያጸንነው በተአም። ይኸው ተከታታይ መሆኑ እኮ አየነው። ቀድሞ ደግሞ የበለጠ የበለጠ ነው የሚሆነው። እርግጠኛ ነኝ እኔ። እና አንድ መሆን አለብን ቤተ ክርስቲያኒቱ ናት የሰላም ምንጭ። ከዚህ ነው ሰላም የሚቆነጠረው። ከሌላውማ ዓለም እኮ እንደ ዓለም አይደለም ብሏል፣ እምሰጣችሁ ሰላም የዓለም አይደለም። ዓለም በኪሱ ሽጉጥ ይዞ እኮ ነው ሰላም የሚልህ አመቻችቶ ሊመታ እና፣ የዓለም ሰላም አይደለም ሰላምዬ ነው። ወንጌሌን ነው የምሰጣችሁ። መስቀሉን ነው አለ። ይህ ነው መስቀል። ሰላም እኮ ነው። እኛንን ሰላም ያሳጣ ነው እንጂ መስቀል ሰላም ነው። ልዊ የሚፈውስ ነው፣ ሙት የሚያነሳ ነው። አዎ ልዊያነ ፈውሱ ሙታነ አንሱ፣ ለለምፅ አንሱ። ይህ እኮ ነው። ሂዱ አስተምሩ ሲላቸው ይሄን ነው ዓለም እኮ ገና ነው የሰው ማጥፊያ የሚሰራው ስልጣኔ እኮ አይደለም

ግን አሁን ማይገጣጠም ሁለቱ ነው ወንጌልና ብር አብሮ የማይሄድ ስለሆነ ነገሩ በጣም አስቸገር። ገንዘብ አያስፈልግም አይደለም የዚያ ጊዜ እኮ እነሱ እንዲ ማህባልዋ ምተው ይበላሉ ይጠጣሉ። እኛ ዛሬ ከየት እናመጣለን ብር እከለለ እና ገንዘቡ አስፈልግ። ግን ዋናው ነገር ወርቅ ሰወብሩር አልቤ እንደተባለው መጀመሪያ ህይወት ቢቀድም፣ መጀመሪያ በእግር መቆም ቁም በእግርህም ብንብል ሰው በእግሩ ቢቆም መጀመሪያ ወርቅ ሰው ምን ባር ያለ ቅዱስ ጴጥሮስ ባለኝ ቁም በእግርህ ወክ አድርጋለ በኢየሱስ ክርስቶስ ስም አለ እና ዛሬ ይሄ ሽባ የሆነውን ዓለም በእውነቱ ገንዘቡ ምን ያደርጋል? በእግሩ መቆም ቢችል እሱ ነበር። እኛን ተመልከቱ የምንልበት አቅም ቢኖረን ወደ እኛ ተመልከት ነው ያለ ወደ እኛ አሬ እኛን ሰው እንዲመለከተን በእኛ መስመር ቁመን መገኘት አለብን። በሐዋርያት ሥልጣን፣ በሐዋርያት ትምህርት፣ በሐዋርያት ቃል ብዙ ታምር ይደረጋል ነው። በሽኖዶስ ቃል፣ በሽኖዶስ ስልጣን፣ በሽኖዶስ ትምህርት ዛሬ ሌላ ማን ይመጣል እንግዲህ። ወብዙ ተአምር ወመንክር በእደዊ ሆሙ ለሊቃነ ጳጳሳት ነው። አዎ ስለዚህ ወንድሞቻችን ሊቃውንተ ቤተ ክርስቲያን እንዲሁም በየሀገረ ስብከታችሁን ወክላችሁ የመጣችሁ እንደ ሞት እንዲቆም ጦርነት እንዲቆም እስ በቋ ይዟችሁ አስፈራሙ። ማንም እኮ መቆሙን ሰው የሆነ ሰው አይጠላም፣ ጋኔን ካልሆነ መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም በእውነቱ ምክንያቱስ ምን ትርፍ አለው ሰው ወንድሙን ወንድሙ እያጣ ይሄ ምንስ ትርፍ ይባላል እንኳን ይህችን አንድ በአንድ እናት በአንድ ሀገር በአንዲት ቤተ ክርስቲያን ያለ ህዝብ በእውነቱ ስለዚህ እንዲያው በወንጌሉ ዙሪያ እንድንበረታ ነው አታውቁትም አይደለም ግን ቅድሚያ እንደው አሁኑ ይትቅትል የሚለውን አዎ አትግደልም የሚለውን አዎ ከኔ በቀር የሚለውን

አዎ እደውን ለመጠው ነፍሰሙ ነፍሱሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ሕይወታቸውን አሳልፈው እናንተም ሰጣችኋል እኮ። አሁኑ የዛሬው እንደዚያ ነው። እንደዚህ ቆራጥ ባትሆኑ ወደዚህ ለመምጣት ያዳግታል እኮ እና መጠንከር አለብን ነው። ሌላው ደግሞ እንደው እስካሁንም ያልሰማውት ያልሰማሁት አንድ ትልቅ ነገር አለ በዚህ በእመቤታችን ዙሪያ የተሞከረው ይክሸፍ አይክሸፍ እንጃ። እሱን በጣም በእውነቱ በግልጥ በግልጥ እንደ እመቤታችን ከሌለች ክርስቶስ እንዴ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አደል እንዴ? ወላዲት አምላክ እሙ ለእግዚእነ እያልን ነው። እና ይሄ ባለፈው የእሷን ስዕል ማቃጠል ማቃጠል እንኳ አይደለም መሰለኝ መርገጥ እንዲያው ስዕሉን ማጨም ይሄ በጣም በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው ይህንን ሀይ ማለት አለብን እመቤታችን በኢትዮጵያ ቤተክርስቲያን ከሌለች እን ምንድን ነው የሚባል ምንስ ተብሎ ምስጢረ ስጋዌ በምን ይሰበካል ወበይንተዝን አፈቅረችስ ምን ብለን እናዜመዋለን ስመወለድ ኪለነስ ምን ይሆናል እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራኑ፣ ሁላችንስ ስኮላርሽፓችን እኳ መቤታችን ናት አለን። በምን ተምረን ነው ይህ ሁሉ በእናት አባቱ አይደለም በመቤታችን ስም ነው። መቼም በእንተ ማርያም እያልን ምእመናኑም በዚህ ነው ሲባረኩ ይኖሩ። ሳይጋግቡ እንኳ ቆይተና ዙረና ይላሉ። አዎ ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ካልጣ ከጣዱ ግን ዙረህና ነው እስከሚግም ወዲ አዳሰና ነው እኮ ሚል አዎ። እና ስለዚህ እውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣ አይሆንም። አዎ። መቤታችንማ ታስፈልገናለች። እንዲሁ ምስጢረ ስጋው ምን ተብሎ ነው? ገብርኤልስ ምን ይለን? በእውነቱ እግዚአብሔር ምስሌች ያለ ገብርኤልስ ምን ይልን? እና እግዚአብሔር እንዴ ከስጋሽ ስጋ፣ ከነፍሷ ነፍስ ብለን አደ እንዴ ደስ ይበልሽ። እኮ ይቺ ቤተ ክርስቲያን ደስተዋ እኮ በእመቤታችን ነው በወላዲተ አምላክ ነው። መከራውን ሁሉ ስደቱን ሁሉ ቤት የተወለደ ክርስቶስ አለ ሌላ ራብ የባሕሪ ልጅ ነው ሌላ መድኃኔ ዓለም ሌላ ክርስቶስ የለም በእውነቱ እና ሊቃውንቱም እን ቀስ እኮ እያሉ ሙከራ እኮ ነው። ዜማችሁም ትነጠቃላችሁ። ነገር ምን ብላችሁ ታዜማላችሁ? ምን ብላችሁ ትጸልያላችሁ? እና እዚህ ላይ በየ ያላችሁበት በሀገር ጠንከር ብሎ መስበክ ማስተማር፣ የታወቁትንም በእውነቱ በሕግም እንደ መንግሥት በሕግ ጥላ ስር እንዲውሉ መተባበር አለ ሰላም የሚነሱትን የሚያወናብዱትን ምን ምን አግብቷቸው ነው። አዎ እና ወንጌል በእውነቱ መሰበክ አለበት። ስንሰብክ ደግሞ እኮ አገር ሰላም ይሆናል። ይህ እኮ ስላልሰበክን ነው። አሁን የምናወራው ሁሉ በሰው የምናሟክከው ሁሉ እኮ እኛ ስለደከምን እኮ ነው። እንደ የእኛ ወቻ የእኛው አደን ይሄ ሁሉም እኮ እኛ ሰው ተው ክርስቲያኑ ነው። እንዴት ክርስቲያኑ ነ ወንድምን ትገላለብን? አይገልም፣ እርግጠኛ ነኝ አቅም አለኮ የእኛ አቅም እውነቱን መናገር ነው። እውነት አቅም ነው። እውነት ኃይል ነው። እና ስለዚህ በእውነቱ አዲስ አበባ ሀገረ ስብከትም እንግዲህ ብፁዕ አቡነ ሕርያቆስ እስሆን በርቱልን። የአዲስ አበባ ሀገረ ስብከት አድባራት፣ የገዳማት አስተዳዳሪዎች፣ ሊቃውንት፣ ሰባክያነ ወንጌልም በፐርሰንቱ ዙሪያም መችም በርቱ መችም ያለ ገንዘብ ዛሬ የሚሆን እንኳን ደግ ነገር ክፉ ነገር ሁሉ በገንዘብ እኮ ነው፣ ክፉ ሁሉ ነገር የሚሰራ። ስለዚህ ወንጌል እንዲሰበክ ሰላም እንደው ከርሞ ደግሞ እግዚአብሔር ብሎ ሁሉም ከዳር እስከ ዳር ጦርነት ቁሞ ሰላም ወርዶ ከዚህ በበለጠ በእውነት ከዚህ እንኳ የበለጠ አይኖርም፣ ጉባኤው ከዚህ የደመቀ የለም። ግን እንደው የምንፈራው ነገር ሁሉ በሌላው በገጠሩ ያለው ነገር ሁሉ ሰላም ሆኖ የአርባ አምስተኛውን ደግሞ እንድናከብር ነው። ለማሳሰብ ያህል ነው። የተወደዳችሁ ውድና አኩሪ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችንን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋንታችሁ